ናላችሁ እኔ አለው እግዚአብሔር ይመስገን እንድናነኝ ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው አንጀታችሁን ለማጽዳት፣ ሰገራን ለማለስለስናም የሆድ ድርቀትን ለመቀነስ፣ ጋዝናም የሆድ መነፋትን ለመከላከል የሚረዳ በቤት ውስጥ የሚዘጋጅ ለአምስት ቀን የምትጠጡት ከዛ በኋላም ድንቅ ለውጥን የምታዩበት ድንቅ ውህድን በዚህ ቪዲዮ ላይ እነግራችኋለሁኝ ማለት ነው። ላይክ እና ሼር እያደረጋችሁ ሌሎችንም አስተምሩ። በፋብሪካ እየተሰሩ ምግቦችን፣ ፈጣን ምግቦችን ወይም ደግሞ እየተጣሩ ምግቦችን ከተመገባችሁ በኋላ የሆድ መነፋት፣ የመደብዘዝ ስሜት ወይም ደግሞ ምቾት ማጣት ይሰማችኋል። ብቻችሁን አይደላችሁም። ብዙዎቻችን እንደ የሆድ ድርቀት ከመጠን በላይ ጋዝ እናም ከባድ የሆድ መነፋት ስሜት ያሉ የምግብ መፈጨት ችግሮች ያጋጥሙናል። መልካም ዜናው ግን የጨጓራችንን ትራክት ዳግም ለማስጀመር እናም በአምስት ምሽቶች ውስጥ ቀላል የበለጠ ጉልበት እንዲሰማችሁ የሚያግዝ ቀላል እናም ተፈጥሯዊ መፍትሄዎችን በቤታችሁ መሞከር ትችላላችሁ። በዚህ ቪዲዮ ውስጥ በቤታችሁ ውስጥ የሚገኙ ቀላል ንጥረ ነገሮችን በመጠቀም ውጤታማ የሆነ የአንጀት መርዝን የማጽዳት ዘዴን እነግራችኋለሁኝ። ይህ መፍትሔ በአምስት ምሽቶች ውስጥ እስከ ሁለት ኪሎ ግራም የሚደርስ መርዛማ ቆሻሻን ከሰውነታችሁ ለማስወጣት ይረዳቸዋል። የሚያስፈልጋችሁ ለብ ያለ ውሃ፣ ትኩስ የሎሚ ጭማቂ፣ የወይራ ዘይትና ቺያ ሲድስን በመጠቀም የምግብ መፍጫ ስርዓታችሁ ሚዛኑን እንዲመልስናም አጠቃላይ ጤናችሁን እንዲደግፍ የሚያስፈልገውን ረጋ ያለ ጽዳትን ይሰጣችኋል። የሚያስፈልገው ግብአት አንድ የሾርባ ማንኪያ ቺያ ሲርስ ያስፈልጋችኋል። ግማሽ ትኩስ ሎሚ ጭማቂው ይወጣለት ማለት ነው የሎሚው ውሃ ያስፈልጋችኋል። አንድ የሾርባ ማንኪያ የወይራ ዘይት ያስፈልጋችዋል። እናም አንድ ብርጭቆ የሞቀ ውሃ ያስፈልጋቸዋል ማለት ነው። እንዴት ማዘጋጀት ትችላላችሁ? አንድ የሾርባ ማንኪያ ቺያ ሲድስን በአንድ ብርጭቆ የሞቀ ውሃ ውስጥ ከ10 እስከ 15 ደቂቃዎች ያክል በማስቀመጥ በመዘፍዘፍ ጄል የመሰለ ይዘት እንዲፈጥር አድርጉት። ከዛም የሎሚ ጭማቂውን እናም አንድ የሾርባ ማንኪያ የወይራ ዘይቱን ወደ ቺያ ሲድ ጄል ውስጥ ጨምሩት፣ ወደ አዘጋጃችሁ ውስጥ ማለት ነው። ከዛም በደንብ አዋህዱት። እናም ይህንን ድብልቅ ከመተኛታችሁ በፊት ለአምስት ተከታታይ ምሽቶች አንድ ብርጭቆ ያክልን ብቻ መጠጣት ነው። እያንዳንዳቸው እነዚህ ንጥረ ነገሮች አንጀታችሁን ለማጽዳት ልዩ እናም አስፈላጊ የሆነ ሚናን ይጫወታሉ። ሞቅ ያለ ውሃ የምግብ መፈጨት ትራክት ለማጽዳት ይረዳል፣ ተፈጥሯዊ መርዝ መውጣትን ያበረታታል። የሎሚ ጭማቂ በቫይታሚንስ የበለጸገ ሲሆን ተፈጥሯዊ መርዝን የማስወገድ ሂደትን ይደግፋል፣ ጉበትን ያጸዳል እናም መርዛማ ንጥረ ነገሮችን ያስወግዳል የወይራ ዘይት አንጀትን ስለሚያለሰልስ የሰገራ መውጣትን ቀላልናም ምቹ ያደርገዋል ቺያሲርስ በፋይበር የበለጸገ ሲሆን በአንጀታችሁ ውስጥ በመስፋፋት የተከማቸ ቆሻሻን እናም መርዛማ ንጥረ ነገሮችን በቀጥታ ያጸዳል በጽዳት ጊዜ ታዲያ ሰውነታችሁ ላይ ለውጦችን ልታስተውሉ ትችላላችሁ ለምሳሌ የሰገራ ሂደታችሁ የበለጠ መደበኛ መሆን እናም ብዙ መሆን የጋዝ መቀነስናም የሆድ መነፋት መቀነስን ታስተውላላችሁ። ብዙ ሰዎች በእነዚህ አምስት ቀናት ምሽቶች መጨረሻ ላይ ቀለል ያለ እናም የበለጠ ጉልበትም ይሰማቸዋል። ይህ ቀላል መፍትሄ የምግብ መፈጨት ችግርን፣ የሆድ ድርቀት ወይም ደግሞ የአንጀት መታወክ ላለባቸው ሰዎች በጣም ፍጹም ፍቱን መፍትሄ ነው። ለተሻለ ውጤት በቀን ውስጥ ብዙ ውሃ መጠጣታችሁንም አረጋግጡ። ቀላል ምግቦችን ተመገቡ፣ እናም ይህንን ጽዳቱን በምታደርጉበት ጊዜ በፋብሪካ የተሰሩ ምግቦችን ቀንሱ። ሰውነታችሁ የተከማቸ ቆሻሻን እናም መርዛማ ንጥረ ነገሮችን ሲያስወግድ ሰገራችሁ ላይ የሚታዩ ለውጦች ወይም ደግሞ የመጸዳዳት ድግግሞሽ የተለመደ ነው ማለት ነው። ግር ሊላችሁ አይገባም። አስታውሱ ምቾት ማጣት ከተሰማችሁ የችያ ሲድ ወይም ደግሞ ዘሮችን መጠን ቀንሱ ወይም ደግሞ የጤና እንክብካቤ አቅራቢያችሁን አማክሩ። ይህ ተፈጥሯዊ መፍትሄ የምግብ መፈጨ ጤናችሁ ላይ ትልቅ ለውጥን ሊያመጣ ይችላል። ስለዚህ ሞክሩት እናም ለውጡን ራሳችሁ ተመልከቱት። ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። ቀላል የሆነ በቤት ውስጥ የምታዘጋጁት ውህድ ነው የነገርኳችሁ። ምናልባትም ቺያ ሲርስ በእኛ ሀገር ወደ ድልል ይችላል ግን የምትጠቀሙት አንዴ ከገዛችሁ አንድ የሾርባ ማንኪያን ብቻ ስለሆነ በጣም ቀላል ነው። ይህ አንጀታችሁን ለማጽራት ከፈለጋችሁ፣ የሆድ መነፋት የሚያጋጥማችሁ ከሆነ፣ የሆድ ድርቀት የሚያጋጥማችሁ ከሆነ፣ ማንኛውም ከአንጀት ጋር በተያያዘ የተለያዩ ችግሮች የሚያጋጥማችሁ ከሆነ እጅግ በጣም ፍቱን የሆነ መፍትሄ ነው ማለት ነው። ይህንን ለአምስት ተከታታይ ቀናት በየምሽቱ አንዳንድ ብርጭቆ ብትጠቀሙ ድንቅ የሆነ ለውጥን የምትመለከቱ ይሆናል። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሮ አሳውቁላለሁኝ። ላይክና ሼር ሳታደርጉ እንዳትወጡ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቻላ ቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።